ት አሰላሙ አሌይኩም ውድ የተከበራችሁ እና የተወደዳችሁ ቤተሰቦች እንዲሁም ተከታታይ ሲበያላችሁበት፣ እንግዲህ ስለምታበረታቱን ኮሚን ስለምታደርጉልን ከልብ እናመሰግናለን። እንግዲህ ሶፊ መጥተናል። እስኪ ሰላምታ ቤተሰቦች እንዴላችሁ? ደህና ናችሁ? አይ አልሐምዱሊላህ። የጥቅም ትምህርት ላይክ አርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችን ላይ ሰብስክራይብ አርጉ፣ ላይክ አርጉ። እስኪ አንዳንድ ነገር እናወራ። ስለ ኑሮ በተመለከተ አሁን ለምሳሌ ዘይት፣ ሽንኩርት ኧረ መቶ ብር የለም። መቶ ሀምሳ እኛ ጋር መቶ ሀምሳ ኮምበልሻ ሰላሳ ብር። በነገራችን ላይ አሁን ወቅቱ ግን ለምንድን ነው ወደ ስልክ ቶሎ ነው አሁን መሰላል ውጫሌና ደግሞ

ሲመረት ይቀንሳል፣ ሳይመረት ደግሞ ይወደዳል። ይሄ የትኛውም ሀገር ነው መወደድ ምናምን አይደለም። ነገር ግን ሽንኩርት ሳይቲ ገዛ አርገ ተባላል። አሁን መቶ ሃምሳ ብር ሽንኩርት አንድ ዶሮ ለመ ለመብላት ቢያንስ 3 ኪሎ ሽንኩርት ያስፈልጋል። 3 ኪሎውን ከ450 ጋር ስታባዛ ሽንኩርት፣ በዛ ላይ ሽንኩርት ብቻ ነው የሚበል የዶሮ መስዋዕት ዋናው ሽንኩርት ነው፣ ብቻ ነው የሚበል ዞሮ ዶሮ ተባለ። ቲማቲም አሁን ቲማቲም ኪሎ ስንት ነው ነው? ሽንኩርት መታም ሳይፈትምንም ይሄ ኑሮ ተወደደ የሚባል ነገር አለ። ለጥንስ አላህ ሰላም ሰጥቶናል። አፊያ ሰጥቶን በሰላም ኑረን በሰላም አየር ተንፍሰን ሲጀምር ከተማና ገጠር እኳ እንዳለ ኢትዮጵያ ላይ ሆን ያን ያክል ከተማ አለ። ያው ወረዳ ይሆን እንጂ የከተማነት ቅጥ የለውም። ስለዚህ ደገኛም የበዛበት ሀገር ነው። ደገኛ ደግሞ ያን ያክል ለማውጣትም የሚሰስት ማህበረሰብ ስለሆነ ደገኞች ደግሞ እኛ ምንም እንትን አላለን ማለት ነው። ስለዚህ የቆላ እና ለምሳሌ አሁን ውርጌሳን ብታዩት ውርጌሳ ቀበሌ ናት። እዚህ ወረዳ ነው፣ አይገናኝም። የስራ እንቅስቃሴ የስራ ነው ሁሉ ነገር ማለት ነው። እዛ ውድ ነው ነገር ሁሉ፣ ታውቂያለሽ። ድምቅ ያለ ነው፣ ውድ ነው ነገሩ ሁሉ። ለማውጣትም ማለትም አይፈሩም። ሲሆንዚጋ ግን እንዲለገር ለመግዛት መንገብገብ መቃጠል ነው። በጣም ስስታም ስለሆን ማለት ነው። ለዛ ነው በዛ ልክ ነው መርዳት ያለብሽ። ከተማ ቦታ ደግሞ ገንዘብ ስለሚገኝ የሚያወጣውን በዛ ልክ ነው። ገንዘብ ሳናገኝ ደግሞ እዚህ የምናወጣውም ደግሞ ይቸግርናል ማለት ለዛ ነው በዚህ ያለክ ነው። ገባሽ? ከዚህ ከባጅ በባጃጅ ለመጫን ላለመጫን እንዲህ ተጠብቆ ይሄዳል። ገንዘብ አያገኙትም። ያንን ነገር ግን ማሰቢያ ብቻ ነው። ከየት ያገኙት ገንዘብ የሚለው ነገር ነው። ኢንካም፣ ከሌለ የምታገኙበት ገቢ ከሌለ ያችን ሳንቲም ለመውጣት ይሳስተናል። ለምሳሌ እሱ አገር ሆናችሁ ውጭ ሀገር ሆናችሁ የምታወጡ ወጭ እና እዚህም ሆናችሁ የምታወጡ ወጭ እጅግ በጣም ነው የሚለያየው። ገብቷቸው ኋላ ቤተሰብ፣ ይህን ነው ማገናዘብ ያለብን። አንድ ጥያቄ ጠይቀው፣ ትልቁ ነገር ያኮ ሌላ ከተማ ቦታ ስራ ሰርታ፣ ቀን ስራ ሰራለ መኪና የሚወለውላል ሚኒስትሩም ሌላ ብዙ ብዙ ነገር የድለላም የኮሚሽንም ስራ ይሰራል፣ ከተማ ቦታ እዚህ ጋር ግን ምንም የለም። ስለዚህ ለዛ ሁሉ ገብጋብ ከሚያስብል ያላችሁን መብላት ብቻ ካላችሁ መስራት ስራ ነገር ለዛ ነው እንጂ ሌላ ነገር አይደለም። በነገራችን ላይ ያው ሁሉም ከሰራ የሚለወጥበት አጋጣሚ ነው ያለው። ወጣትነት ብዙ ነገር ያሳያል እና በባለፈው የሆነ ያነሱት ጥያቄ ነበር፣ ፋሚሊዎች እንደ ቀልድ ነው ግን ያነሱት። አንቺ ግን ቦግ ብሎች፣ ለምንም እንደዚ ሆንሽ? ኧረ አይደለም ገርሙ። ስለዚህ ማለት ነው ምኑ ሁለተኛ ሚስት ያግባ ሲሉሽ

ክቡራን ቤተሰቦች እንግዲህ እንደምታዩት ነው። ነገር መደጋገም ተወዳለህ ምናምን አለችኝ እና ሴቶች ለምንድ ነው የማይወዱት እንደዚህ አይነት ጥያቄ ሲጠየቁ? ሴቶች ለምን አይወዱም? እንዲህ አይነት ጥያቄ ሲጠየቁ ለምን አይወዱም? ለምን አትወዱም እስኪ በኮሜንት ኮሜንት አርጉልኝ። ይሄን ነገር ማወቅ ስለምፈልግ ነው። ሁለተኛ ሚስት ሶስተኛ ሚስት ስትባሉ ለምንድ ነው የማትወዱት? ይህም በእርግጠኝነት በኮሜንት እንድትነግሩ ይፈልጋለ። ሌላው ነገር ምናምን ችግር የለባቸው ነገር ግን እንደ አይነት ሁለተኛ ሚስት ምናምን ስትባሉ በጣም ነው ሸምና የሚደብራችሁ። ስለዚህ ይህን ነገር ማወቅ ስለምፈልግ ነው። ያው እንደምትመለከታታሁን ተነስታ ነው ብድግ ብላ ሄደች ማለት ነው። ያበሳጫል። ለምን የሚያበሳጭ ነገር አለው? የሚያበሳጭ ነገር ካለው ምንድን ነው የሚያበሳጭው ነገር? ለምሳሌ እህቷን ነው ማገባ ለምሳሌ ሙስሊም ሁሉም እህት ወንድም ነው። ስለዚህ ያን ነገር ነው መገንዘብ መቻል ያለባቸው እንጂ ኢማናቸው ውርደው ነው ጭራሽ አላህ የፈቀደውን ነገር አላህ ያዘዘውን ነገር ሴት ወይም ደግሞ ሰው መቀበስ አይችልም። በዚህ ልክ ነው መረዳት መቻል ያለብንና ይህን ያክል የሚያናድ ነገር አይመስለኝም። እናንተም አትናደሉ አትበሳጁ፣ ሁላቸውም የሀን ነገር ጥያቄ በሚጠይቅ ሰዓት። ነገር ግን አንድ የማነሳው ነገር አለኝ። ምንድን ነው የማነሳው ነገር፣ ያ ሰው የሚያገባው ሰውዬ አቅም ከሌለው የሆነ ችግር ውስጥ ካለ፣ ለአንዱም የሚንገዳገድ ከሆነ፣ ምንም ማለት ነገር ዋጋ የሌለው ከሆነ ሰውዬ ይሄ አንድም ሲበቃው ነው አንድም የማያስተዳደር ካልቻለ ይተው ነው ይጹም ነው የተባለው። ስለዚህ ሸሪአውን መጣስ የለብንም ማለት ሴት ልጅ ማንገላታትም የለብንም። ከቻለ ያግባ ካልቻለ ይጹም፣ ከቻለ ደግሞ ሁለት ሶስትም አራትም ያግባ። ዘር ማብዛት ነው። በዚህ ልክ ነው መረዳት መቻል ያለባችሁና ሴቶች አብዛኛው እንግዲህ የዚህ ጥያቄ ሲነሳ ለምን እንደሚበሳጩ እና እንደሚዳደዱ ኮሜንት ላይ ኮሜንት ብታደረጉልኝ ኮሜንት ሴክሽን ላይ በጣም ነው ደስ የሚለኝ። አካውንታችን ተመትቷል፣ ቻናላችን ተመትቷል። ላይክ እያደረጋችሁ ውዶቼ፣ በጣም ነው ማመሰግን። ላይክ እያደረጋችሁ አበረታቶች ኮንቴንት እስከምንመርጥ ድረስ የተሻለ እይታ እስከሚኖረው ድረስ የተሻለ አይዲያ ፈጥነን በዛ በተሻለ አይዲያ ብቅ እስከምንል ድረስ እናንተም አታሳፍሩኝም በእርግጠኝነት ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንድትም እንደምታበረታቱኝ አልጠራጠርም። ከልብሮ ማመሰግናች አለ ባላችሁበት ሁላችሁም ሰላማችሁ ብዝት ብሎ የተትረፈረፈ ሀያት ዘና ያለ ድርቅ ቅብላችሁ በሀገራችሁ ወላችሁ ክብዳችሁ የምትኖሩበትን ሀያት አላህ ይስጣችሁ። ዱዓ አድርግላቸዋል። እናንተም በተመሳሳይ ዱዓ አድርጉልን። ከዛ በተረፈ ግን የተለያዩ ማቴሪያሎችን የቤት አስቢዛ ሊሆን ይችላል፣ የቤት አልባሳት ሊሆን ይችላል፣ የቤት እቃዎች ሊሆኑ ይችላሉ። ማንኛውንም ትዛዞችን እንቀበላል። በውስጥ መስመር አዋሩ። 0985316161 መሐመድ ብላችሁ ደውሉ። 0914073747 ደግሞ ሶፊ ብላችሁ ደውሉ። በውስጥ መስመር ታገኙናላችሁ። የምትፈልጉትን ሀጃና ጉዳይ አዋሩና እኛ ደግሞ ለማዋረት ወደ ኋላ እንልም። ኢንሻላ የእናንተን ጥያቄ ለመመለስ ነገም ዛሬን ቁመን እንሰራለን። እናንተ ደግሞ የእኛ ቪዲዮ ላይክ ቫይራል ሊወጣ ላይክ እንድታደርጉ በአክብሮት እንጠይቁ። ሁላችሁንም ወዳችኋለሁ፣ አከብራችኋል። ለዛሬ የነበረን ፕሮግራም በዚህ ተጠናቀቀ። በቀጣይ ፕሮግራም እስከምንገናኝ ያለ ሀዘነትና ራህመት ያለያችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ